የነብያት ታሪክ የሶሐቦች ታሪክ የተለያዩ አስተማሪ ታሪኮች ሲራቱዩብ። የዛሬው እንግዳችን ኡሙ ሀቢባ ወይም ረምላ ቢንት አቡ ሱፍያን ይሆናል። ሙሉ ስሟ ረምላ ቢንት አቡ ሱፍያን ሲሆን እስከ መካ መከፈት ድረስ የቁሬሽ አጋሪዎች ዋና መሪ የነበረው አቡ ሱፍያን ቢን ሐርብ ልጅ ናት። ምንም እንኳን አባቷ በዚያን ጊዜ አጋሪ ቢሆንም፣ እሷ ግን ኢስላምን ተቀብላ ነበር። ረምላ ረዲየላሁ አንሃ በኢስላም ላይ እያለች ያጋጠማትን ማንኛውንም መከራና ችግር የአላህን ምንዳ በማስታወስ በትዕግሥ ታሳልፋለች። ባልዋ እንደ እርሳው ሙስሊም የነበረው ዑበይዱላህ ኢብን ጀህሽ ሲሆን ሙስሊሞች ሁሉ መካ ላይ የካህዲያኑ ግፍና ጭቆና ሲበረታባቸው ሁለቱ ጥንዶች

ይሆናል። እምነቱንም ቀይሮ ከፈረ። ይባስ ብሎ ሚስቱን ወደ ክፉር ይጠራታል። እሷም ከእስልምና ፍንክች እንደማትል ገለጸችለት ከዚያም በኋላ አስካሪ መጠጥ አብዝቶ መውሰድ ጀመረ። በዚህ ሁኔታ ብዙም መቆየት አልቻለም፤ ወዲያውኑ ሞተ። ኡሙ ሐቢባ አላህ ስሯን ይውደድላትና ይህ ከሆነ በኋላ ከሀገሯ ውጭ በባይተዋርነት መኖር ሳያንሳት በአልአልባ በመሆኗ የብቸኝነት ሕይወት ለመግፋት ተገደደች። እንደዚህም ቢሆን ይህን ሁሉ ትካዜና ብቸኝነቷን በጽናትና በታላቅ ትዕግስት ተቋቁማ ነበር የቆየችው። ምክንያቱም ሐያሉ አላህ በቅዱስ ቁርአን ቃሉ የሚከተሉን ማለቱን ታውቃለችና

ጊዜያቸውንም ለመደረስ በተቃረቡ ጊዜ በመልካም ያዟቸዋል፣ ወይም በመልካም ተለያያቸው። ከእናንተም ውስጥ ሁለት የትክክለኛነት ባለቤቶችን አስመስክሩ።

አንቀጽ ሁለት እስከ አንቀጽ ሶስት ባለዋ። ከመሞቱ ከትንሽ ቀናት በፊት በህልሟ ቤቷ ውስጥ ጨረቃ ገብቶ ቤቱን ሲያበራ አየች። የጨረቃው መታየት ግራ አጋብቷት ውዓ አደረገች። አላህ ሆይ ኸይር ነገር ይጠመኝ አለች። ረሱል ሰለላሁ ዓለይሂ ወሰለም እንዲህ አሰቡ። እሙ ሐቢባን በአገባት በእኔና በአቡ ሱፍያን መካከል ያለው ክፍተት ይቀንሳል። ምክንያቱም አቡ ሱፍያን ማለት የቁሬሽ ዋና ስለሆነ ጋብቻውን ለእርቅ ፈልጎ ነው።

ከንጉስ ነጃሺ በ400 ዲናር ሰርጉ ተደረገ። ብዙ ሀዲያዎችንም ከንጉሱ ነጃቺ ተቀበለች። እሙ ሐቢባ ረዲ ላሁ አንሃ የረሱል ሰለላሁ ዓለይህ ወሰለም ሚስት ሆነች። በብዙ ሰሓቦች ታጅባ ወደ መዲና ሄደች። ከንጉሱ ነጃሺ ለረሱል ሰለላሁ ዓለይህ ወሰለም የተበረከተውንም ስጦታ አስረከበች። ከስጦታዎቹ መካከል ሶስት ዱላ ወይም ከረንዛ ነበር። እነዚህን ዱላ ቢላል አሉና፣ ይህ ከወንድምህ አሕመድ ነጃሺ የመጣ

ቀዝቀዝ አለና እንዲህም ሲል ተናገረ። የጂን ያገባት እኮ በጣም ክብር ያለው ሰው ነው። ተመለከታችሁ አደል? የአላህና የረሱል ሰለላሁ ዓለይህ ወሰለም ሐሳብ ተሳካ። ትላንት ረሱል ሰለላሁ ዓለይህ ወሰለምን ለመግደል ይፈልግ የነበረው ዛሬ ግን አወደሳቸው። በማወደስም ብቻ አላበቃም፣ ትልቅ ዳዒም ሆነ። የእስልምናም ብርሃን የበላይ በማድረግ ከጠላት ተዋግቷል። አጂብ! በጣም የሚገርም ታሪክ ነው። ለአላህ ጥራት ይገባው። ጠላቶች የረሱል ሰለላሁ ዓለይሂ ወሰለም ብዙ ሚስት ማግባት ለሥጋዊ ስሜት ነው ብለው ይናገራሉ። እውነታው ግን ታሪክ ይናገራል፤ ለጥበብ፣ ለእዝነት፣ ለሰላም ነበር። ኡሙ ሓቢባ ረዲየላሁ ዐንሃ፣ አላህ መልካም ሥራዋን ሁሉ ይውደድላት። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።